ጤነስጥልን ስጥልን ክብሯን ተመልካቾቻችን ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘንቀርበናል ዜናዎቹን እየመራው ነ የንቱ አመዳብሪያች ቆይታ ይሆናል። በቅድሚያም ክልል ዜናዎች የሙስሊሙ ማህበረሰብ የረጅም ጊዜ ጥያቄ የነበረውን ከወለድ ነጻ የባንክ አገልግሎት ተገቢው ምላሽ ያገኘው በለውጡ መንግስት ነው ሲሉ የሐረሪ ክልል ምክትል ረስ መስተዳድር ወይዘሮ መል ገለጹ። ራሚስ ባንክ በሐረር ከተማ የደንበኞችና የባለ አክሲዮኖች ቀን መርሃ ግብር አካሂዷል። ሄኖክ ግርማ ተጨማሪ አለው። ራሚስ ባንክ በሐረር ከተማ የደንበኞችና የባለ አክሲዮኖች ቀን መርሐ ግብር አካሂዷል። በሥነ ሥርዓቱ ላይ የተገኝተው መልእክት ያስተላለፉት የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኦመር ባንኩ በአገሪቱ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ተደራሽ በማድረግ ኅብረተሰቡን ተጠቃሚ እያደረገ ይገኛል ብለዋል። የሙስሊሙ ማህበረሰብ የረዥም ጊዜ ጥያቄ የነበረው ከወለድ ነፃ የባንክ አገልግሎት ተገቢውን ምላሽ ያገኘው በለውጡ መንግስት መሆኑንም ምክትል ርዕሰ መስተዳደር ሮዛ ገልጸዋል። ባንኩ የአገልግሎት ተደራሽነቱንና ሁለንተናዊ አቅሙን ለማሳ ለማሳደግ እያደረገ ባለው ጥረት የክልሉ መንግስት አስፈላጊውን ድጋፍና እገዛ እንደሚያደርግም ገልጸዋል። የድሬዳዋ አስተዳደር ከንቲባ አቶ ከድር ጀዋር በበኩላቸው ባንኩ ከተመሰረተ አጭር ጊዜ ቢሆንም የደንበኞች ቁጥርና የአገልግሎት አድማሱን እያሰፋ ያለ መሆኑን ገልጸዋል። ባንኩ የአገልግሎት አሰጣጡን ይበልጥ በማዘመን በውጭ ሀገር የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የባንኩ ባለቤትና የአገልግሎቱ ተጠቃሚ እንዲሆኑ ምቹ ሁኔታ መፍጠር እንዳለበትም ከንቲባው አስገንዝበዋል። የድሬዳዋ አስተዳደር ገንዘብና ኢኮኖሚ ትብብር ቢሮ ኃላፊና የባንኩ የቦርድ አባል ወይዘሮ ሙሉካ ማመድ ባንኩ በተቋቋመ በአጭር ጊዜ ውስጥ ለውጥ ያመጣና በምስራቅ አፍሪካም ከወለድ ነጻ አገልግሎት ማዕከል ለመሆን አበክሮ እየሰራ ይገኛል ብለዋል። ህብረተሰቡም የባንኩን አካውንት በመክፈትና አክሲዮን በመግዛት የአገልግሎቱ ተጠቃሚ እንዲሆኑም ጥሪያቸውን አቅርበዋል። የራሚስ ባንክ ዋና ስራ አስፈጻሚ አቶ አሊ ማመድ በበኩላቸው መድረኩ ህዝቡን በማነቃቃት ከባንኩ ጋር ያለውን ትስስር ማጠናከር የባለ አክሲዮኖችንና የደንበኞችን ቁጥር ማሳደግን ዓላማ ያደረገ መሆኑን ገልጸዋል። ባንኩ በአሁኑ ወቅት በመላ አገሪቱ 36 ቅርንጫፎችን በመክፈት ከ340 ሺህ በላይ ደንበኞችና ከ8 ሺህ በላይ ባለ አክሲዮኖችን ያፈራ ሲሆን አጠቃላይ ተቀማጭ ሀብቱም ወደ 3.5 ቢሊየን ብር መድረሱንም ጠቁመዋል። ባንኩ ከተደራሽነቱ ባሻገርም ዘመኑን የዋጀ የዲጂታል ባንኪንግ አገልግሎቱን እያጠናከረ መሆኑንም ዋና ስራ አስፈጻሚው ገልጸዋል። ባንኩ በኢማም አህመድ ስታዲየም ባዘጋጀው የራሚስ ባንክ ቀን መርሃ ግብር ላይ የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር፣ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቶ ወየሳ፣ የድሬዳዋ አስተዳደር ከንቲባ አቶ ከድር ጀዋር፣ የምስራቅ ሐረርጌ ዞን ምክትል አስተዳዳሪ አቶ ማህመድ ዲን ከቢር፣ የማያ ከተማ ከንቲባ ዶክተር ኢፍራ ወዚሬን ጨምሮ ሌሎች አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ የሐረሪ ክልል የምስራቅ ሐረርጌ ዞንና የድሬዳዋ አስተዳደር የባንኩ ባለአክሲዮኖችና ደንበኞች ተገኝተዋል። የህዝቡን ባህል ታሪክ፣ እና አኗኗር በተደራጀ ሁኔታ ለመገንባት እየተሰራ መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። ቢሮ በሁሉም ዘርፍ የህዝቡን ተጠቃሚነት ለማረጋገጥ እየሰራ መሆኑ ተገልጿል። ገዛኛ አራጌ ተጨማሪ አለው። የሐረሪ ክልል ባህልና ቅርስ ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ህዝቡን ባህልና ታሪክ እሴቶቹን ከማጠናከር አንጻር የለውጡ መንግስት በትኩረት እየሰራ መሆኑን ገልጸዋል። የህዝቡን ተጠቃሚነትና ፍላጎት ለማረጋገጥ ከለውጡ በፊት የነበሩ ጥያቄዎችን ለአብነትም የኦሮሞ ባህል አዳራሽ ገልማ ባህላዊ እሴቶችን በጠበቀ መልኩ አገልግሎት እየሰጠ መሆኑን ገልጸዋል። የክልሉን ባህልና ቋንቋ ከማሳደግ አንጻር በትምህርት ቤቶች መማሪያ መጽሐፍት በተገቢው መልኩ እየተሰራ የተቋጨ መሆኑን አስታውቀዋል። ምን ኦሮሞ ናኖ ከነት ጋፈቻ ቱረን አዳን ከኝ ከናፎላን ጅሩ መን አባገዳ በክልሉ አባ ገዳ ቤት ወይም ገልመ ይሰራልን የሚል ጥያቄ ሲነሳ ነበር። ይህ ጥያቄ ከለውጥ ጋር ተገቢ ምላሽ ያገኘበት ሁኔታ አለ። ከገዳ አባቶችና ባህል አዋቂዎች ጋር በምክር ቤቱ እንዲሰራ አድርገናል። በሌላ በኩል በባህል ቅርስና ቱሪዝም ቢሮ የኦሮሞ አመራር እንዲኖር ሲጠየቅ ነበር። ተመልሷል። ገል የባህል ቤቱ ባህላዊ ዕቃዎች ተሞልቶ አገልግሎት እየሰጠ ነው። በሌላ በኩል በክልሉ የስራ ቋንቋ እንዲሰራ ማድረግ ሲሆን በየትምህርት ትምህርት ቤቱ በገጠርም በከተማውም በገጠርም አፋን ኦሮሞና ሀረሪ እየተማሩ ይገኛል። ሁላጋሳ ጉተቴ ሰደርካ እሳጉውተት ዮ ጥቃት በረታን ኬኛ አካ ናኖ ከናት እዶ ብራት ክታበ ተኮ ነም ለማል አካስትጅራ ክታበ ተኮ ነሞ ኮ እቲን በረተ ናኖ ሀረሪ ሰት ህዝቡ በራሱ ነጻነት መብቱን ተጠብቆ በማህበራዊ በኢኮኖሚያዊና ፖለቲካዊ ዘርፍ ያለ አንድ መድሎ በእኩልነት እየሰራ እንደሚገኝ ገልጸዋል። የህብረተሰቡን ትስስር ለማጠናከር በገጠርም ሆነ በከተማ የተለያዩ መሰረተ ልማት በህዝቡ ፍላጎት መሰረት እየተሰሩ ነው ሲሉ ተናግረዋል። ብሊሱማ ች ማል ጀች ከእንጁ ከነ ቤኩ ሙርቴሳ ብሊሱማ ዱንፋ ራ ብሊሱማ ሲያሳ ራ ብሊሱማ ዲነገ ባህደር በሁሉም ዘርፍ ነጻነት አለ። የግል ነጻነት፣ የፖለቲካ፣ የኢኮኖሚና የፍላጎትን እምነት የመከተል ነጻነት። የመሬት ይዞታ ጥያቄ ነው፣ ምላሽ አግኝተዋል። ዛሬ ላይ በገጠር ቀበሌዎች ጭምር መብራት እየተዘረጋ ነው፣ ከዚህ በፊት ያልነበረ ነው። የክልሉ ባህል ቅርስና ቱሪዝም ቢሮ የባህል ማዕከል ጽሕፈት ቤት ኃላፊ ሼህ ያሲን መሐመድ በበኩላቸው ጠንካራ መሰረት ያለው የክልሉ ህዝብ ትስስር ከለውጥ በፊት የነበሩ ጉድለቶችን አስተካክሎ ችግሮች ተፈቶ በተሻለ ሁኔታ እንዲጠናከር እየሰራ መሆኑን ገልጸዋል። ህዝቡ ባህሉን ጠብቆ መቆየት ኃላፊነቱን በአግባቡ መወጣት እንዳለበት ተናግረው በሁሉም ዘርፍ የወጣቶች ተጠቃሚነት የሚያረጋግጡ ስራዎች ተጠናክሮ ይቀጥላሉ ሲሉ ገልጸዋል። ወልንጅሬኝ ህዝቦች አንድ ላይ ሲኖሩ የጋራ ኑሮ አላቸው። በዚህ ላይ የወጣቶች ሚና ትልቅ ነው። ወጣቶችን ተጠቃሚ ለማድረግ እንደ ሀገር የተጀመረው ስራ በክልልም እየተሰራ ነው። ስልጠናዎችም እየተሰጡ ነው። የክልሉ ህዝብ አንድነትና አብሮነት አጠናክሮ ሊያስቀጥል እንደሚገባም መልእክታቸውን አስተላልፈዋል። ምቹ የትምህርት አካባቢን በመፍጠር የትምህርት ጥራትን ማስቀጠል እንደሚቻል ተገለጸ። የጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ሂደቱን ለማሳለጥ ትምህርት ቤቱን የማዘመን ስራ መስራቱን አስታውቋል። አብስራ አስገድ በዝርዝር ታቀርቧለች። በሐረሪ ክልል ባለፉት ሁለት ዓመታት የትምህርት ጥራትን ለማሳደግና ተደራሽነትን ለማጎልበት ከፍተኛ ትኩረት ተሰጥቶት እየተሰራ ይገኛል። በመርሃ ግብሩም በክልሉ የትምህርት ቤቶች ደረጃ ማሻሻያ ኃላፊ የሆኑት አቶ ጃፈር ጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት ከተመሰረተ ጥቂት ጊዜ ቢሆንም እያከናወነ ያለው ተግባር ግን ለብዙ ትምህርት ቤቶች እንደ ምሳሌነት የሚጠቀስ መሆኑን ተናግረዋል። በዛሬው ዕለትም ይህን ተግባር እውን በማድረግ ረገድ የጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ሂደቱን ለማ ለማሳለጥ ለተማሪዎች ምቹ ሁኔታን መፍጠሩን የገለጹት የትምህርት ቤቱ ርዕሰ መምህርት ወይዘሮ እድላዊት አለማየሁ ናቸው። የጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት እንደ ተሞክሮ ስምንት ተግባራትን ማከናወኑን የገለጹት ርዕሰ መምህሯ የውስጥ ገቢን ማሳደግና ለተማሪዎች ምቹ ሳቢ የመማሪያ አካባቢ መፍጠር መሆኑንም ተናግረዋል። እንደ ጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት እንደ ተሞክሮ ለማስማማት የፈለግ ናቸው፣ ወደ ስምንት ነጥቦች አሉ። አንደኛ ትምህርት ቤቱ የተመሰረተው በ2012 ዓመተ ምህረት ነው። አሁን ላይ አምስት ዓመቱ ነው። ትምህርት ቤቱ ከተመሰረተ ግን ምንድ ነው በዚህ አምስት ዓመት ውስጥ የሰራቸው በርካታ ስራዎች አሉ እና እንደ ክልል ለሌሎች ትምህርት ቤት አሪያ የሚሆኑ እንደ ተሞክሮ መወሰድ ያለባቸው ማለት ነው። እነዛ ተሞክሮቹ መካከል አንደኛው ምንድ ነው? አንደኛ ሁለገብ የስፖርት ሜዳ የተሰራበት ሂደት አለ ይሁለ ገብ ስፖርት ሜዳ ቅድም ዞራችሁ እንዳያውችሁትም ትምህርት ቤቱ በጣም ትንሽ ነው፣ በሳይዝ አንጻር ሲታይ ከሁሉም ማይ ስኩሎች ማለት ነው። ግን ሳይዙ ምንም ማተር ለኛ አላደረገም። ዋናው ምንድን ነው ምቹ የትምህርት ቤት አካባቢ ለተማሪዎቹ የመፍጠር ስራ ነው እየተሰራ ያለው። ስለዚህ ምቹ የትምህርት ቤት አካባቢ ለመፍጠር ደግሞ ሁለገብ ስፖርት ሜዳ ባለን ላይ የተሰራበት ሂደት አለ። ይህ ሁለገብ ስፖርት ሜዳ አምስት የመጫወቻ የስፖርት አይነቶችን የያዘ ነው። መረብ ኳስ አለ፣ እጅ ኳስ አለ፣ ግራውንድ ቴኒስ አለ፣ ቅርጫት ኳስ አለ፣ ፑል አፕ ምንለዋለን እነዚህን ይዞ ተማሪዎች እየተዝናኑም ትምህርታቸው ላይ አተኮረው እንዲሰሩ የተደረገ። በ2017 የትምህርት ዘመን 110ሺህ ብር በማውጣት መጽሐፍትን ያሟሉ መሆኑን ገልጸዋል። መጽሐፍቱን ከመግዛት ባለፈም ዲጂታል ላይብረሪ በመክፈት ተማሪዎች የሚፈልጉትን መጽሐፍት ከኢንተርኔት ማግኘት እንዲችሉ መደረጉን ተናግረዋል። ተማሪ ደግሞ ትልቁ ትምህርት ቤት ላይ አንድ ትምህርት ቤት ላይ የሚሰራው መማር ማስተማር ነው። ስለዚህ ምንድነው? አሁን ጀግኖች በቂ ላይብረሪ የለውም፣ በቂ ኬሚካል የለውም። እንደዛ ተብሎ ግን ትምህርቱን ተጨባጭ አለማድረግ አይቻልም። ስለዚህ ኢላይብረሪ የተሰራበት ሂደት አለ። ኢላይብረሪ ማለት መጽሐፍት አሁን ላይ ብትገዢ፣ በብር ብዙ ብር አውጥተች ብትገዢ የምትገዣቸው መጽሐፍ ትንሽ ናቸው። ግን ኢላይብረሪ ከሆነ ዲጂታል ላይብረሪ ከሆነ ግን በትንሽዬ ኮምፒውተር በትንሽዬ ወጪ ልጆቹን ዲጂታላይዝድ የሆነ ላይብረሪ አገልግሎት እንዲያገኙ ያደረጋል። ሌላው ደግሞ ምንድነው ከላብራቶሪ አንጻር ትምህርት ቤቱ ጠባብ ነው ብየሻለሁ። ሶስቱ ላብራቶሪዎች ተለይተው መቀመጥ አለባቸው ነው አቅጣጫ፣ ግን እንደኛ ትምህርት ቤት ሶስቱ ላብራቶሪዎች አንድነት ነው ያለው። ሁለተኛ የኬሚካል ደግሞ ውስንነቶች አሉ። ስለዚህ ቨርቹዋል ላብራቶሪ እንደ ትምህርት ቤት ለተማሪዎቻችን የሰራንበታለን። ይህ ቨርቹዋል ላብራቶሪ ጥቅሙ ምንድን ነው? ሁሉ ነገር ኬሚካል እጥረት ቢኖር ኬሚካሉን ተክቶ በስቲሙሌሽን ልጆቹን የሚያስተምራቸው። ሁለተኛ ደግሞ ክፍል ውስጥ ያዩትን ትምህርት ደግሞ ተጨባጭ ለማድረግ የሚማሩበት ነው ቨርቹዋል ላቦራቶሪው ማለት ነው። ትምህርት ቤቱ ያሉት የመማሪያ ክፍሎች ውስን በመሆናቸው ውጪ ላይ ተማሪዎችን ማስተማር የሚቻልበት ቦታዎችን ማመቻቸታቸውንም አክለዋል። ተማሪዎች የእረፍት ሰዓታቸውን እዛው ግቢ ውስጥ በተሰራላቸው ቅርጫት ኳስ፣ በመረብ ኳስና በጠረጴዛ ቴኒስ ጊዜያቸውን እንዲያሳልፉ መደረጉን ተናግረው ዲጂታል መጽሐፍት ቤትና የሙከራ ቤት ማሟላታቸውንም ገልጸዋል። ያነጋገርናቸው ተማሪዎችም ምቹና ሳቢ የመማሪያ አካባቢ ስለተፈጠረላቸው መደሰታቸውን ገልጸዋል። በእለቱም በትምህርት ቤቱ በሱፐርቫይዘርነት ላገለገሉ ወይዘሮ ሂሩት መንግስቴ ጡረታ ስለወጡ የሽኝት ፕሮግራምም ተደርጎላቸዋል። በሌማ ቱሩፋ ስራ ተጠቃሚ መሆን መቻሉን የድሬ ጠያራ ወረዳ ነዋሪ የሆኑት ወጣት ፏድ ሙስጠፋ ገለጹ። ወጣቱ በተሰማራበት የከብት እርባታ ውጤታማ ተግባር እያከናወነ እንደሚገኝ ተናግሯል። ተጨማሪ ወጣት ፏድ ሙስጠፋ በክልሉ ድሬ ጠያራ ወረዳ አሰንጌ ቀበሌ ነዋሪ ሲሆን በመኖሪያ ቤቱ ግቢ እያካሄደ ባለው የከብት እርባታ ተጠቃሚ መሆኑን ገልጿል። ከልጅነቱ ጀምሮ የተሻለ ደረጃ ላይ ለመድረስ የተለያዩ ጥረቶችን ሲያደርግ የቆየ መሆኑን የገለጸው ወጣቱ በመጀመሪያ ዶሮ በማርባት የጀመረው ስራ አሁን ወደ ከብት እርባታ በማሳደግ ከራሱ አልፎ ለሌሎችም ስራ ዕድል መፍጠሩን ተናግሯል።

ከልጅነት ጀምሮ የተሻለ ነገር ለማግኘት እጥራለሁ፣ ጥረት አድርጋለሁ። ተማሪ ያለው ቤተሰብ የሚሰጠኝን ሳንቲም እቆጥባለሁ። ከቆጠብኩት ገንዘብ ዶሮ እገዛለሁ። 15 ከብት አለኝ። ወንድሞቼን ጨምሮ ሌሎች ሰዎችም የከብት ምርጥ ዘር አካፍያለሁ። የለውጡ መንግስት ለገጠሩ ሕብረተሰብ በሰጠው ትኩረት የግብርና ባለሙያ እስከታች በማውረድ ድጋፍና ክትትል እያደረግን ነው ሲሉ ገልጸዋል። መንግስት ለገጠር አካባቢ ትኩረት ሰጥቶ ይገኛል። ክትትልና ድጋፍም እያደረገ ነው። ሲጀመር የከብት መኖና ጽጥ ዙሪያ ግንዛቤ አልነበረኝም። አሁን ባለሙያዎች ድጋፍ እያደረጉ ነው። ፍላጎትና መነሳሳት ካለ መለወጥ ይቻላል የሚለው ወጣት ፏል ከከብት እርባታና ግብርና ስራ ባገኘው ገቢ ከአራት ሚሊዮን በላይ የሚገመት ቤት መስራቱንና ተሽከርካሪ መግዛቱንም አስታውቋል። ለከብቶቼ መቆያ ቦታ ለብቻ አድርጌያለሁ። ባገኘሁት ገቢ መኪና ገዝቻለሁ። በአራት ሚሊዮን ብር በላይ ቤት በቀጣይ ዘመናዊ በሆነ መልኩ በመስራት የወተትና እንስሳት ተዋጽኦ ማቀነባበሪያ ላይ በመሰማራት ከሀገር አልፎ ለውጭ ገበያ ለማቅረብ እቅድ ያለው መሆኑንም ተናግሯል። ጂ ከናገና ፋርሚ ከነሶልተኝ ፋርሚ ጉዳ ደለጌ አስረት የወሶልተኝ ለፎ መጋላት ሌትሬ ፋርሚ በቀጣይ ሰፊ የእርባታ ማዕከል መክፈት እፈልጋለሁ። በዘመናዊ መልኩ ወተትና የእንስሳት ተዋጽኦ ማቀነባበሩ ላይ መሰማራት ፍላጎት አለኝ። እስከ ውጭ ሀገር ለመላክም እቅድ አለኝ። ሌላ አንን ኢትዮጵያ ሀገር አላቲ ኤርገሙ ቀባ ኤክስፖርቱ ቀባ ካሮር ከሲ ቀባ ተሞክሮውን ለሌሎችም አጋራቱን የገለጸው ወጣቱ ወጣቶች ያገኙትን አጋጣሚ ሁሉ ተጠቅመው ህይወታቸውን መቀየር አለባቸውም ብሏል። ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱ ዜናዎች ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ መንግስት በፈጠራና ክህሎት ላይ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና በተለያዩ ተቋማት እየተሰሩ ያሉ ለሰላማውን አስተዋጽኦ ያላቸውን ተግባራት ለማስፋት እየተሰራ መሆኑን የሰላም ሚኒስቴር መሐመድ ኢድሪስ ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። መንግስት በፈጠራና ክህሎት ላይ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ገልጸዋል። የትምህርት የኢኖቬሽንና ቴክኖሎጂ እንዲሁም የስራና ክህሎት ሚኒስትሮች ከአፍሪካ ብሬንስ ጋር በመተባበር ያዘጋጁት ኢኖቬሽን አፍሪካ 2025 ጉባኤ በአዲስ አበባ መካሄድ ጀምረዋል። ጉባኤውን በንግግር የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ቀጣዩን ትውልድ ለመገንባት ትምህርት፣ ቴክኖሎጂና ክህሎት ወሳኝ መሆናቸውን አስገንዝበዋል። የኢትዮጵያ መንግስት ትምህርትና ክህሎትን ማዕከል በማድረግ በትምህርት ቤት ግንባታና መሰረተ ልማት ማሻሻል በዲጂታል ኔትወርክ ግንባታ እንዲሁም በፈጠራና ክህሎት ላይ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በበኩላቸው አሁን ያለንበት የዓለም ሁኔታ በጣም የተወሳሰበ በመሆኑ መጪውን ትውልድና ወጣት በትምህርት በቴክኖሎጂ ና በክህሎት ዘርፍ የሚደረገው ውይይትም በትክክል ለአፍሪካ ለውጥ መሰረት የሚጣልበት ሊሆን እንደሚገባ አጽንኦት ሰጥተዋል። በተለያዩ ተቋማት እየተሰሩ ያሉ ለሰላም አውንታዊ አስተዋጽኦ ያላቸውን ተግባራት ለማስፋት እየተሰራ መሆኑን የሰላም ሚኒስትር መሐመድ እድሪስ ገልጸዋል። የሰላም ሚኒስትር መሐመድ እድሪስ ባለፉት ዘጠኝ ወራት ሰላማዊ የመማር ማስተማር ሂደትን ለማጠናከርና ና ሀገራዊ ገዢ ትርክትን ለመገንባት በትምህርት ቤቶች የሰላም ክብባትን የማጠናከር ስራ ተሰርቷልን ብለዋል። በሀገር ግንባታና ዘላቂ ሰላምን በማስፈን ሊቃን ሊያበረክቱት በሚገባ ሚና ላይ ያተኮረ ውይይት በማድረግ የጋራ መግባባት ላይ መደረሱንም ነው የተናገሩት። ሀገራዊ ጥቅም፣ ማንነት፣ እሴትና ዘመኑን የዋጃ አርበኝነት ላይ ያተኮሩ አራት ሰነዶችን ማዳበር መቻሉንም ጠቅሰዋል። በ12ኛ ዙር ከ7ሺ በላይ የሰላም በጎ ፍቃድ ወጣቶችን ማሰማራት መቻሉን ገልጸው በእነዚህም ወጣቶች ህብረ ብሔራዊ አንድነትና ዘላቂ ሰላም ግንባታ ላይ የተለያዩ ስራዎች መከናወናቸውንም ተናግረዋል። ተደጋጋሚ ግጭት የሚፈጠርባቸውን አካባቢዎችን በመለየትና ችግሮችን በዘላቂነት መፍታት የሚያስችሉ ስራዎች መከናወናቸውንም አብራርተዋል። ባለፉት ዘጠኝ ወራት ለሰላም ግንባታ አስተዋጽኦ ያላቸው 18 ሚሊዮን የማህበረሰብ ክፍሎችን ማወያየት መቻሉንም ገልጸዋል። ዘንድሮ በሚካሄደው የአረንጓዴ አሻራ መርሃ ግብር ለሀገር በቀል ችግኞች ትኩረት ሰጥቶ ቅድመ ዝግጅት እየተደረገ እንደሚገኝ ተገልጿል። በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ዩኒት ክፍል አስተባባሪና የአረንጓዴ አሻራ ሀገራዊ መርሃ ግብር ቴክኒክ ኮሚቴ አስተባባሪ ዶክተር አደፍረስ ወርቁ እንደገለጹት ለዘንድሮ የአረንጓዴ አሻራ መርሃ ግብር ቅድመ ዝግጅት እየተደረገ ይገኛል። ዘንድሮ በሚካሄደው ሀገራዊ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኝ ለመትከል መታቀዱንም ተናግረዋል። ከፌዴራል አረንጓዴ አሻራ መርሃ ግብር ፈጻሚ አብይ ተቋማት የተውጣጡ ባለሙያዎች ወደ ተለያዩ ክልሎች በመሄድ የመትከያ ቦታዎችና የችግኝ ዝግጅቱን እየተመለከቱ እንደሚገኙም ጠቁመዋል። በዘንድሮ ዓመት ለችግኝ ተከላ ከሚለየው መሬት ሀምሳ በመቶ ለሚሆነው ካርታ እንደሚዘጋጅለትም ገልጸዋል። በመርሃ ግብሩ የፍራፍሬና የደን ችግኞችን ለተከላ በማዘጋጀት ቅድመ ዝግጅት ተደርጓል ያሉት ዶክተር አድፍርስ የአረንጓዴ አሸራ መርሃ ግብር የችግኝ ተከላ ሂደት በቴክኖሎጂ የታገዘ እንዲሆን በትኩረት እየተሰራ መሆኑንም ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ ስራ በሆነው የመደመር ትውልድ መጽሐፍ ሽያጭ ገቢ እየተገነባ የሚገኘው የድሬዳው አስተዳደር የመደመር ትውልድ ቤተ መጽሐፍት ግንባታን በሶስት ወራት ለማጠናቀቅ እየተሰራ መሆኑ ተገልጿል። ቤተ መጽሐፍቱ የንባብ ባህልን ለማጎልበት ብሎም በስነ ምግባርና በእውቀት የታነጸ ትውልድን ለማፍራት የጎላ ሚና እንዳለው የድሬዳው አስተዳደር ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ሚካኤል እንዳለ ገልጸዋል። ከ47 ሚሊዮን ብር በሚልቅ ወጪ የተገነባ ያለው ቤተ መጽሐፍቱ አሁን ላይ የግንባታ ፈጽሙ 8 በመቶ መረሱን ተናግረዋል። አጠቃላይ ግንባታው በ 2000 ካሬ ማረፉን ቤተመጻሕፍቱ ባለ አራት ወለል ህንጻ መሆኑን በውስጡም የማንበቢያ ስፍራ፣ የመዝናኛ ቦታ እንዲሁም የአካል ጉዳተኞች ማንበቢያና መገልገያ ቦታ ያካተተ መሆኑን አብራርተዋል። በአንድ ጊዜ ከአንድ ሺህ በላይ ሰዎችን የማስተናገድ አቅም እንዳለው አስታውቀዋል። ክብሯን ተመልካቾቻችን ከሐረሪ ቲቪ ለሳቱ የነበሩን ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ መሰናዶቻችን ጋር መልካም ቆይታ።